በጣም ናፈቀኝ ይናፈቀኝ። እያየሽው አይደል? እንደ ቤቱ ጭር ብሎ ጭርታ ብቻ ጨለማ ነው። ነብኝ ይሄንን ሰውዬ እኔ ገድዬው ፍቅረኛ፣ ሰርፕራይዝ ላድርጋት። የዘንድሮ ሰርፕራይዝ ደግሞ አበዛው። ድሮ መስጦታ ነበር። አሁን በሰላም ስለ ሰርፕራይዝ፣ አንተ ከከፈልኩ ምን አስጨነቀ? ደደብ መሰልኩ? እሷ ፈጥራኛ፣ አንተ ሌባቱን ታማኝ። ሳላቅ ሰውዬው ነው የሚሸጠብኝ። አባዬ ፈጽሞ ማጣት አልፈልግም። እና ምን አሰብኩ? ይኸውልሽ፣ ያሰብኩትኝ ቲና ማግኘት። ምን? አዎ፣ ይኸውልሽ ቲናን አግታትና በጉልበት አወጣጣታል። እንደዛ ማይሆንም። ለምን እሱ ለጋሹ ገንዘብ ሳትከፍለው ስትቀራባ ውስጥ ቀራባ የሚጎዳ ይመስልህ እንደዛ ያደርግ አጋችም ቢሆን የሚፈልገው ገንዘብ እሱ የኔ ጠላት እንጂ አንተ አደለ። ስለዚህ ስጠኝና ራሴ ይልቅደለ አውጣስ። ምስል ጠላት እንደሆነ አውቃለ። እንዴ ዳኒ ቁጭ በይ አባክ። ይቅር በለው አትጨማለ እንደዚህ አይነት ስካሎች እና እናማ ገንዘቤን ከፍልሽኝ። ሰውዬ እስኪተረከብኝ እሱ ምን ያ ይያ ለማገቻ የሚሆን አንዳንድ ማቴሪያሎችን ገዝቼ እመጣለሁ። ከመጣች ጠብቂያት እንዳትወጣ። ዛሬ ደግሞ አንተ ልትገለኝ መጣ። ግን አባዬ ትልኛለህ፣ እኔ መጣሁት ስላደንኩህ ነው። ግን አላደነከኝም፣ ከአቅሜ በላይ ሆነ። ያንተ ጠረርስ ን እያያ ደጋግመህ ልትገለኝ እንደምትፈልግ ነው የምትናገረው። ግን ምን አድርጌ

ሰሩት በስተመጨረሻም ዳኒንና እንዲሁም ደግሞ ሽማግሌውን ለማዳን ገብታለች። ምክንያቱም ቴናን ተከትላ በመሄድ ሁለታቸውን ካሉበት ነገር ለማውጣት ማለት ነው እየታገለች ትገኛለች። በስተመጨረሻም ያገታቸውን በራሱን ብለዋለች እንዲሁም ወድቋል ማለት ነው። ምክንያቱም ዳኒ ለማምለጥ ራሱን ከፈታ በኋላ እንዲሁም ሽማግሌው እንዲያመልጥ የሽማግሌውን ፈቶ እንደጨረሰ ነበር አጋቹ የደረሰበት ማለት ነው። በነገራችን ላይ ዳኒንም እንደዚሁ ሲመተው፣ እንዲሁም ሽማግሌውን ጭንቅላቱ ሲመተው በጣም ነበር የሚያሳዝን ሆነ ለመናገር ማለት ነው። እና ሽማግሌው ይብል ሽብቅቅ ብሎ ነበር ዝም ያለው ምክንያቱም ራሱን ነው የመተው ማለት ነው አጋቹ እና አጋጁ እጅግ በጣም ጨካኝ እንደሆነ ነው የተረዳሁት። ምክንያቱም ለነገሩ አጋጅ ሆኖ እንግዲህ ለገንዘብ ብሎ ነው ይህ ሁሉ ነገር የሚያደርገው ማለት ነው እና ከበፊትም ያው ሽማግሌው ከኔ ጋር እንስማማ ብሎት ነበረ። እሷ የምከፍልህን በሙሉ እኔ እከፍልሃለሁ፣ እጥፍ አርጌ እከፍልሃለሁ ብሎት ነበር። ዳኔም እንደዚው ማለት ነው እንስማማ እከፍልሃለሁ፣ ችግር የለውም ብሎት ነበረ። ግን ደግሞ አጋቹ ሊሰማ አልቻለም ማለት ነው። እንግዲህ ዳኔ ወደዚያ የሄደው ሽማግሌውን ለማትረፍ እንደሆነ ነግሮታል ማለት ነው። አንተም ልትገለ መጣህ እንዴ ዳኔ? ብሎት ነበረ። እኔ ግን አባዬ አንተ ልገልህ አባዬ እያልክ እኮ እየገደልኸኝ ነው። አሁንም እየነገርከው እኮ እየሰማሁ ነው። እኔ ገለዋለሁ አንተ ልቀቀው እያልክ አይደለ ወይ በማለት ጠይቆት ነበር። ግን ደግሞ ዳኒ እንደዚያ አይደለም ማስመሰል ስላለብኝ ነው አባዬ፣ በእርግጠኝነት አንተ ላድም ነው የመጠው ብላቸው አንደኛ አጋቹስ እንዴት ዝም ይለኛል? ሲቀጥል ደግሞ ቴናምኮ ቢሆን ትጨርሰኛለች። እንደዚያማ አይሆንም ማስመሰል ስላለብኝ ነው እንጂ ያስመሰልኩት አንተን ለማውጣት እና ይህን ሁሉ የማደርገው ይህ ሁሉ የምሰቃየው ለአንተ ብዬ ነው አባዬ፣ ለአንተ ብዬ ስለሆነ እንድታቅልኝ እፈልጋለሁ ብሎታል ማለት ነው። እና ዳኔ አንድና አንድ ወደዚያ የሄደው ሽማግሌውን ለማትረፍ ነው፣ ካለበት ቦታ ለማውጣት እንዲሁም ደግሞ ትሁት እና ለቃሊብ የገባላቸውን ቃል ማለት ነው ለመፈጸም ነው የሄደው ማለት ነው። ምክንያቱም ለትሁት አባይን ካመጣ ከኤደን ጋር ራሱ ይብን አስታርቃለሁ እስከ ዛሬ በእነሱ ላይ የሻከረው ልብ ከእነሱ ጋር የምታረቅበት ወይም ደግሞ መልካም ስራ የሰራህበት ይሆናል ብለዋለች። ትሁት እራሱ ማለት ነው እና ዳኒ እጅግ በጣም ጥሩ ነገር ነው ያደረገው። ተሳካለትም አልተሳካለትም እውነት ለመናገር ውስጡ ፈልጎ ወዶ ሽማግሌውን ለማዳን እዚያ ቦታ ሄዷል ማለት ነው። በተቻለው መጠን እንግዲህ ማድረግ ያለበትን ነገር አድርጓል። ስለተያዘ እንዲሁም የሽማግሌው ዕጣ ስለደረሰው ነው እንጂ ቢችል ሽማግሌውን ይዞ እዚያ ካለበት ያወጠው ነበረ። ስላልቻለ ነው ግን ደግሞ አሁንም ቲና ትሁት ማለት ነው፣ አርፋ አልተቀመጠችም ነበረ። እንግዲህ ብር ረስታ ነበረት። ቲና እሱን ብር ላንጣልሽ ረስተሻለቃ ብላት ነበር። አዎ ትሁት የረስቼ ነው በማለት በቃ ከዚህ ቦታ ጠብቅሻለሁ፣ አንጭልኝ አለቻት። ትሁትም ሄደች ማለት ነው። እና እየተከታተለቻት ነበር ብሩን ለምን እንደሚያስፈልጋት እና ለምን እንደሆነ ስለተረዳሽ፣ ምክንያቱም ሽማግሌው ስለታገተ ለዚያ ይሆናል ብር አሁን የሚያስፈልጋት ብላ ስላሰበች በእርግጠኝነት ይህ ብር ለሷ የሚያስፈልጋት ሄዳ ልከፍል ይሆናል በሚል ሀሳብ ማለት ነው። እንግዲህ እየተከተለቻት ሄዳለች ማለት ነው። ሌላው ቃሊብ ነው። ቃሊብ አሁንም ታገስ እያለችው ነው ትሁት ማለት ነገሮቹ እንዳይበላሹ ታገስ እኔም እኮ አባዬ ሳይናፍቀኝ ቀርቶ ወይንም ደግሞ የአባዬ ጉዳይ ሳያሳስበኝ ቀርቶ አይደለም ቃሊብ፣ ግን ደግሞ ለነገሮቹ መታገስ መቻል አለብን እያለች ነበረ ትሁት ማለት ነው። እንግዲህ ቃሊብም የመጣው ሀሳብ አለ። ምክንያቱም አባዬን ለማውጣት የሆነ ሀሳብ መጥቶልኛል ብሏል ማለት ነው። እሱ ምንድን ነው፣ በቃ የአንድ ክላስ አለ እሱን አስተካክልኝ፣ ከጓሮ በኩል ያለውን ክላስ አስተካክልኝ። እኔ ደግሞ ቴናን ማገት እፈልጋለሁ። ቴናን ለማገት የሚያስፈልጉ ማቴሪያሎችን ገዝቼ ይመጣለሁ። ስለዚህ ከቤት ከመጣች ከቤት እንዳትወጣ አግዥኝ፣ በቃ ደውልኝ ብሏታል ማለት ነው። እና ቃሊብ ያረገው ሀሳብ ምንድን ነው? በጣም ጥሩ ነው በነገራችን ላይ የቃሊብ ሀሳብ ያስፈልጋታል ብዬ አስባለሁ ማለት ነው። ምክንያቱም ቴና በጣም መጥፎ ስለሆነች መጥፎ ስለሆነች ማለት ነው። ስለዚህ ሽማግሌው የት እንዳለ ካልተናገረች እና የት እንዳለ እንደዚህ በማስመሰል ደረጃ ሆና እሱን እየጎዳች እንግዲህ ያላቸው አማራጭ እንደዚያ ነው የማያደርጉት ማለት ነው። እሷን ሲይዛት በእርግጠኝነት እውነቱን ልትናገር ትችላለች እና ቃሊብ ያመጣው ሀሳብ እጅግ በጣም አሪፍ ነው። ትሁት ግን ቆይስኪ ብለዋለች ማለት ነው እና እሷ ያሰበችውም ሀሳብ በጣም ጥሩ ነው እዚያ ድረስ በመሄዷም እንግዲህ ዳኒም ሄዶ ስለቀረባት እሷም እያሳሰባት ነው ማለት ነው ምክንያቱም ዳኒ ከዚያ ቤት የወጣው አንድና አንድ ሽማግሌውን አድናለሁ ብሎ ነው ማለት ነው የሄደው ስለዚህ እዚያ ሆኖ ሲቀር እሷም በጣም እያሳሰባት ስለነበር አሁን ከሱ ቀጥዬ ደግሞ እኔ መከታተል አለብኝ በነገራችን ላይ ቃሌ መከታተል ይችላል እዚያ ድረስ ራሱ መሄድ ይችል ነበር ቲናን ቴናን ተከታትሎ ራሱ መሄድች ግን ቃሌም ችግሩ ምን እንደሆነ ታውቃለች። በጣም ችኩል ነው። በጣም ሲበዛ ችኩል ነው። ነገሮቹን ያበላሻል እንጂ ነገሮቹን አያስተካክልም ማለት ነው። አባብሶ ነው እንትን የሚለው ከዚያ አንጻር ነው። እንግዲህ ትሁትም የራሷን አማራጭ ባላት ነገር እየተጠቀመች ያለችው ማለት ነው። እና ጥሩ ነገር ነው ያደረገችው። ዳኒ እንግዲህ ያው አጋቹ ዞት የተገኘ ሰዓት እንግዲህ ቴና እጅግ በጣም ነበር የደነገጠች እንኮ ዳኒ ዳኒ ፍቅረኛ እኮ ነው። ምን ሆኖ ነው በቃ ይቅርታ አድርግለት ምናምን ነገር ስትለው ነበር፣ ለአጋችሁ ማለት ነው። ቴና ግን ደግሞ ሀጋችሁ በፍጹም አለቀውም። ይህ እኮ እኔ እሱ ቦታውን አወቀ ማለት ለእኔ አደጋ ደረሰብኝ ማለት ነው። ስለዚህ አደጋ የሚደርስብኝ እኔ ነኝ። እና ከዚህ አይወጣም ሲላት ነበረ። እንዲወጣ ተጨማሪ ብር አንጭ ብሏት ነበረ። እንግዲህ ተጨማሪውን ብር ስታመጣ ነው መጨረሻ ጉድ የሆነችው ማለት ነው ቴና ምክንያቱም ያው ዳኔን አስወጣልኝ ብለው ነበር። ግን ደግሞ እዚህ ይቆያል፣ አሁን አይወጣም። ከወጣ የእኔ ችግር ነው፣ ለፖሊስ ይደውላሉ፣ እኔ እስር ቤት ገባሁ ማለት ነው። ስለዚህ እኔ እስር ቤት ደግሞ መግባት አልፈልግም። እኔ ስራዎችን በጥንቅቅ ነው የምሰራት፣ አንቺ ነሽ ነገሮችን በሙሉ ያበላሸሽብኝ በማለት እንግዲህ ቴናን ማለት ነው ሲናገራት ነበረ አጋቹ ማለት ነው። እና ከዚህ አንጻር ምንም ነገር እንዳልሆነና እንዲሁም ደግሞ አሳማኝ ነገር ሆኖልታል ለዳኒ ማለት ነው። ምክንያቱም ዳኒ ሽማግሌውን እየጎዳዋለው እኔ የቴና ፍቅረኛ ነኝ እያለ በፍቅር ሲያወራትም ነበረ ማለት ነው። እንደገና እንግዲህ ያው ቴና ዘወር ስትል ደግሞ ሽማግሌውን ሲያወራው ነበረ። እና አባዬ እያለ በጥሩ ስነምግባር ዳኒ ሽማግሌውን ሲያወረው አያችሁ። እናንተማ በጣም የጠበቀ ዝምድና አለባችሁ፣ ጭራሽ ጎደዋለሁ ምናምን ትላለህ እንዴ እያለ ዳኒን ጠይቆት ነበረ። በቃ አንተ ሁሉን ነገር እኔ ልስጥ፣ ከእሷ ከምሰጥህ በላይ እኛ ገንዘብ እንስጥ፣ በቃ ከእኛ ጋር ለምን አትስማማም ብሎ ዳኒን ጠይቆ ዳኒም ጠይቆት ነበረ፣ ግን እሱ አልተስማማም። ግን ደግሞ አጋሹ በነገራችን ላይ በጣም ነው የከሰረው ማለት ነው ምክንያቱም አንደኛ ሽማግሌው ከእኔ ጋር እንስማማ ብሎ ነበር። ዳኒም እንደዚሁ በመጣ ሰዓት እኛ እንስማማ፣ ማማ የፈለከውን ነገር እንሰጥሃለን። እሷ የምሰጥን በላይ እንሰጣለን፣ እንከፍላለን። ግን ደግሞ ሽማግሌውን ከዚህ አስወጣኝ፣ እኔም ከዚህ ልውጣ፣ ፍታን ብሎት ነበረ። ግን ማንንም አልሰማም ማለት ነው አጋቹ። እና በራሱ ጊዜ ምንም ሳያገኝ እንግዲህ ዳኒና እንዲሁም ደግሞ ሽማግሌው በሰላም ከዚያ ይወጣሉ ማለት ነው። በትሁት ምክንያት ማለት ነው። ትሁት እንግዲህ በጣም ጥሩ ነገር ነው የሰራችው በእርግጥ ማለት ነው። በፊትም ከቤት በነበረበት ሰዓት ሽማግሌውን የምጠብቀውና በጣም ለነገሮቹ የምትከታተል እሷ ነበረች። አሁን ደግሞ ከታገተበት ሄዳ ከዳኔ ቀጥላ እሷ ለማትረፍ እንትን ብላለች ማለት ነው። ስለዚህ የምፈረው ነገር በነገራችን ላይ ትሁት ማለት ነው ትሁት እንደ ዳኒ እንዳትያያዝ እና እንደገና ሽማግሌው ለሶስት እንዳያስሯቸው ነው ማለት ነው። ለሶስት ተካሰሯቸው እጅግ በጣም ከባድ ነው የሚሆነው እንዲሁም ደግሞ ቃሌ በጣም ይጎዳል ማለት ነው። እና ብቻ እንግዲህ በሰላም ይወጣሉ ብለን ተስፋ እናደርጋለን። ውድ ቻናል የተከታታዮች ቤተሰቦች በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።